ከነጭ ጋር እያወራህ ነው ምናምን ነገር ስትለው በፍጹም አያምንም ነበረ። አለማመን ብቻ ሳይሆን እንዴት አንቺ እንደዚህ ታስቢያለሽ? እንደት እንዴት ትጠረጥርኛለሽ? እኔ ሲጀምር ዱባይ ሄጄ እሷን እያወራት አልነበረም ብሏል። ጭራሽ ነው የካደው ማለት ነው። እና ቦታጅራም እንደሄደ እኔ ባለፈው ራሱ ሲጠይቀው ነበረ ያ ጓደኛቸው ዳን የሚባለው ማለት ነው እና ነፂን አግኝታታል አላገኘሃትም? ሲለው አላገኘሃትም ብሎ ነበር የመለሰው ማለት ነው። አሁን ግን ነፂ ራሷ ለሩታ በውስጥ መስመር መረጃ ያለችው ማለት እሱ ያጠፈውን እሱ ከስልኩ ላይ ኦልሬዲ አጥፍቶታል እንዳለ ማለት ነው እና ያጠፈውን እሱ አላከችላት እና ሩታ ደግሞ ነፂን አመነች ማለት ነው እና ትናንትና አይታችሁ እንደሆነ ቪዲዮውን ከኤፍሬም ጋር ሆኖ ሩቷን አግኝቷት ነበረ። ከዛ ስልኳን ከፍታ አሳየችው ማለት ነው። ይሄው ይሄው ብላ ስታየው መጀመሪያ ቪዲዮውን ለማየት በጣም ሰዓት ነው የወሰደበት። አይታችሁ እንደሆነ ትኩር ብሎ ለረጅም ሰዓት ነው ያየው። ከዛ በኋላ ይሄ እኮ ቅንብር ነው እንዴት ይሄን ታምኛለሽ ምናምን ነገር እያለት ጭራሽ ሲላት ነበረ። ሩታ ደግሞ ማመን አቅቷት ነበር ማለት የሆነ አንዳንዴ እውነት ከነ መረጃ አቅርቦላችሁ ሰው ማመን ካልፈለገ ሽምጥጥ አርጎ ይክዳችኋል ማለት ነው እና አብርሽ የሚያደረገው እንደዛ ነው። ይሄ እኮ ቅንብር ነው አንቺ ለምንድን ነው ከኔ ይልቅ ሌሎች ሰዎችን የምታምነው? ሆነ ወይ መረጃ አለኝ ልከውልኛል እያልሽ ስት የነበረው ይሄ እኮ ቀላል ነው። ከፈለሽ ይሄን ፎቶ ራሴ አሁን አቀነባብሬ ላሳይሽ ይችላለሁ፣ ና ቅንብር ነው አላት ማለት ነው። ወንድሙ ኤፍሬም ግን ዝም ምን ያለው ምክንያት ምንድን ያለ ይሄ ፎቶ ቡታጅራ የሆነ ሳለይ ብቻዬን የተነሳሁት ፎቶ ነው ብሎ ለኤፍሬም አሳየው ማለት ነው። ኤፍሬም ደግሞ እውነታውን ስለሚያውቅ ጻጥን ያለው ማለት አሁን ልክ ነህም አላለም እርግጠኛ ነኝ ሩታ ባትኖር፣ አዎ ምናምን ብሎ ልክ እንደ ትናንት ነው ያሽቀብጥ ነበር። አሁን ግን ሩታ ፊቱ ስለሆነች ኤፍሬም ነውም አላለም አይደለምም አላለም ጸጥ ነው ያለው። አብርሽ ግን አስሬ አየሁ ኤፍሬም፣ ይሄ እኮ ከዚህ በፊት ለብቻ የተነሳሁት ፎቶ ነበር፣ የዛሬ ስንት ዓመት የተነሳሁትን ፎቶ አቀነባብሮት ነው ምናምን እያለ ለኤፍሬም ሲለው ነበረ ማለት ነው። ኤፍሬም ግን ዝም አለ። ምክንያቱም ያውቃል እውነቱን ማለት ነው። ግን አብርሽ ምን አስቦ እንደሆን አላውቅም በስተት ላይ ስተት በውሸት ላይ ውሸት እየደራረበ እየደራረበ ነው እየሄደ ያለው፣ እና ይሄ ነገር ደግሞ ጥሩ አይደለም። በተለይ ሰው አንዴ እምነቱን ካነሳባችሁ፣ ከዛ በኋላ ይቅርታ ብላችሁ እንኳን ታማኝ ብትሆኑ ማለት ነው። አንዴ ስማችሁ በመጥፎ ከተነሳ መጥፎ ናችሁ። የምር ስማችሁ በጣም ለስማችሁ መጠንቀቅ አለባችሁ። ስም አንዴ ከጠፋ ለመመለስ በጣም ትቸግራላችሁ። ሰው በዛ ነው የሚስላችሁ ማለት ነው እና ለማንኛውም ሜሴጁንም አሳየችው የተጻጻፉት ምናምን ነገር እና አንተ ላይ ይሄ የተጻጻፋችሁት አንተ ስልክ ላይ የለም እና ለምንድን ነው አላወራህም? ማለት ቢያንስ እኮ አዎ ሄጃለሁ አግኝቻታለሁ አውርቻታለሁ ከህይወቴ እንድትወጣ አስጠንቀቂያታለሁ ምናምን ቢባል ሩታን በዚህ ልኩ አትናደጅበትም ነበር። እሱ ግን ገና ለገና ሩታ ይሄን ከሰማች ታኮርፈኛለች ብሎ ስላሰበ ሸምጠጥ አድርጎ ነው የካደው ማለት ነው፣ እና እሷን ደግሞ አናደዳት። ይሄ እኮ ነው ያናደዳት። ዞሮ ዞሮ እውነቱን አወቀች። በነገራችን ላይ ውሸት የተወሰነ ቀናትን ወይ ወራትን ቢቆየ ነው፣ እውነት መቼም ቢሆን ተደብቆ አይቀርም፣ የሆነ ሳ ላይ ይወጣል። እና እሷን ላለማጣት ዙሪያ ጥምጥም ሄደ። እንደዛ ነው ደግሞ እሷ ጋር ከመድረስ ነገሩ አልቀረም ማለት ነው ስለዚህ እውነቱን ተናግሮ መሸበት ማደር ይሻላል ለማንኛውም ሩታ በጣም ነው የተናደደችበት እሱም ደግሞ አለመታመኑ በጣም አናዶታል ብዙ ሰው ግን እየፈረደ ያለው እሱ ላይ ነው እውነት ጥፋተኛ አድርጎታል ምክንያቱም ቢያንስ ማመኑ ቢያምነስ ማለት ጓደኛው እንደሆነች አምኗላ አደለ አዎ አግንጃት አለው ቡታጅራ የሄድኩትም ለእሷ ነው ብሎ ማመን ነበረበት ምናልባት እኮ ፍቅራቸውን ላይቀጥሉ ነው አለ ያገኛት ሊያስጠናቀቃት ይመስለኛል። ከህይወት ውጪ አርፈሽ ተቀመጭ ምናምን ብሎ ሊነግራት ነው አካሄዱ። ግን ልጅቷ ደግሞ በዚህ ያልተስማማችም ነበር። ለዛ ነው ወደ ሩታም አፈላልጋ በውስጥ መስመር ለሩታ ብዙ ነገር የላከችላት። ለማንኛውም ግን አብርሽ በዚህ መልክ እንዲህ አባሰው ማለት ነው። ማለት ልቦናው እያወቀ በዚህ ልክ መካዱ ትክክል ነው ብዬ አላስብም። ፎቶም ቅንብር አይደለም። በዛ ላይ ልጅቷ ጋ ነው እንጂ ሜሴጁ ያልጠፋው እሱ እየተጻጻፈ ያጠፋል፣ እየተጻጻፈ ያጠፋል ከስር ከስር ማለት ነው። እና መጨረሻ ላይ ግን በፊት አልጻጻፍም ብሎ የዋሸ ልጅ አሁን ግን ይሄ ኮ ኖርማል ጽሁፍ እኮ ነው፣ ክፈለሽ፣ ይህን ምን ምስልክ ላይ ያለ ላሳይሽ ይችላለሁ አላት። በፊት ግን ከእሷ የምትባል ሴት ድሮ ፍቅረኛ ና ታገኝቻትም አይቻትም አላውቅም ያለ ልጅ ዛሬ ይሄ እኮ ኖርማል ቴክስት እኮ ነው ከፈለሽ እኔ ጋር ማላለ ማለት ነው። እና በአንድ ቪዲዮ ላይ ራሱ ሶስት አራት ውሸት ነው የምታገኙበት እና ይሄ ነገር ወዴትም አይወስድህም፣ ጥሩ ላይ አይደለህም በአጠቃላይ ማለት ነው። እውነት ውሸት ማለት በጣም የሚያስጠላ ነገር ነው፣ በጣም ማለት ነው። እሩታ እንዲሁ ፈጣሪ ሆንሽ የምር ይህን ሰሞን በጣም እያንገበገባት ነው ማለት ነው አለ በላይ በላይ አንደኛ የነፃ መምጣት ሌላ ትኩሳት ነው አስቡታል ምንም እሷ በቃ ህይወት የሰመረ ብላ ሳትጨርስ ተደስታ ሳትጨርስ ነፂ መጣች። ቢያንስ ሁለቱ ቢስማሙ ደግሞ የነፂ መምጣት ብዙም አይደለም ማለት እሷ ብታምነው እሱ ደግሞ ባይዋሻት ተቋቁመው ያልፉታል። ግን የነፂ መምጣት እንዳለ ሆኖ እሱ እዚህ ጋር እየዋሻት ሲሄድ በቃ ከባድ ነው አይደል? ሆነት ከባድ ነው። ለዛ ነው ከአብርሽ ይልቅ ጭራሽ የነፂን መሴጆች ለነጽ የምትልክላትን ነገር ነው እያመነች ያለችው፣ አሁን ማለት ነው። እና ደግሞ ማመንም አለባት ብዬ አስባለሁ፣ ሴት ስለሆነች ማለት ነው። እሷ ነጼን ጥቶ እሷ ጋር እንደመጣ ነገ ደግሞ ሩታ አንትቶ ሌላ ጋር የማይሄድበት ምንም አይነት ምክንያት የለም። በነገራችን ላይ መሄድ የለመደ ሰው ማለት ነው በምንም አታቆሙት፣ በቃ አመል ነው፣ አመል ስለሆነ በቃ ዛም ዛም ዛም ሲል መጨረሻው ራሱ በቃ ምንም የተረጋጋ ሕይወት አይኖረውም እንደዚህ አይነት ሰው። ና ፕሊስ፣ ሰው ስትመርጡ ቢያንስ የማይዋሻችሁ መሆን አለበት። ውሸትን በጣም መጸየፍ አለባችሁ። የምሬ ነው የምላችሁ ማለት ከሚዋሻችሁም ሰው መራቅ አለባችሁ። እናንተም በሰው ዘንድ ውሸታም እንዳትባሉ በጣም መጠንቀቅ አለባችሁ። የምር። ለምሳሌ አንድ ሰው እድሜ ልኩን ሁላ በቃ ቁም ነገረኛ ሆኖ የሆነ ነገር የሆነ ነገር ከዋሸ ያ ሰው በቃ ውሸታም ነው የሚባለው። ታውቃላችሁ ሰው አያምናችሁም፣ በሰው ዘንድ ታማኝነት አይኖራችሁም። ያ ማለት ደግሞ በጣም መጥፎ ነገር ነው እና ሰው ካላመናችሁ፣ በእናንተ ካልተማመነባችሁ ምናምን ነገር ደስ አይልም ስሜቱ። በአጠቃላይ አለመታመን በጣም ነው የሚያስጠላው እና በፍቅር ዙሪያ ብቻ ሳይሆን በስራ ዙሪያ ሊሆን ይችላል በሁሉ በሁሉ በየሄዳችሁበት በተሰማራችሁበት የስራ መስክ በማንኛውም ነገር ቢሆን የሰው ልጆች ሊያምኑን ይገባል። መጀመሪያ ስህተት እንዳይፈጠር በጣም መጠንቀቅ ነው። ደግሞ ስህተት ከተፈጠረ ቁጭ አድርጎ አንድ ሰው አሁን እሩታ በጣም ያናድዳት ነገር እሱ ሳይነግራት ወሬውን ከሌላ ሰው መስማቷ ነው እንጂ ቁጭ አድርጎ መጀመሪያ ከነፂ ጋ ነበርኩኝ፣ አንቺን ላለማጣት ከነፂ ጋ ያለኝን ነገር አልነገርኩሽም። አሁን ግን ከአንቺ ጋ ነኝ ያለሁት፣ ስለዚህ ነፂ እየመጣች እያስቸገረችኝ ነው፣ እሷላማነው ልነግራት ወይ ላስጠነቀቃት እፈልጋለሁ፣ ምናም ብሎ አስፈቅዶ ቢሄድ ምንም አትለውም ነበር ማለት ነው። ስለዚህ ግልጽ አለመሆኑ ነው ይሄን ሁሉ ጣጣ ያመጣበት። ገብታችኋል አይደለ? ሰው አያጠፋም አይባልም። አንዳንድ ሰው አውቆ ያጠፋል፣ አንዳንድ ሰው ደግሞ ሳያውቅ ያጠፋል። ለመልካም ያለው ነገር ጥፋቱ ነው። ምናልባት አሁን አብርሽ፣ እርግጠኛ ነኝ ከነፂ ጋር አብሮ ለመሆን ፈልጎ አይደለም ሄዶ ያገኛት። ህይወቴን አትበጥብጨው አርፌ ልኑርበት ብሎ ሊያስጠነቅቃት ነው የሄደው፣ ነገር ግን ስለ ዋሸ ብቻ ነገሩ ተጠመዘዘበት ማለት ነው። መጀመሪያ ያጠፈው ጥፋት እያለ ድጋሚ ሁለተኛ፣ ሶስተኛ ባናት ባናቱ ነው ጥፋት እየሰራ ያለው። ስለዚህ እሱ ልክ የሚሆነው ምን ቢሆን ነበረ እንዳልኳቸው በቃ እኔ ልነግራት እፈልጋለሁ። መታየቴ እንድትበጠብጠው አልፈልግም። ከቻልሽ ደግሞ አንቺ መርጅን ብሎ ይዟት ራሱ ብሄድ ይዟት ሄደ፣ ሰው ከሩታ ጋር ነን ምናምን ቢላት እሩታ ራሱ ደስ ይላት ነበር። ግን እኔ ሄደው ለሌላ ለሰርግ ሊሄድ ብሎ እሷን ማግኘት አስባችኋታል፣ እና ይሄ ነገር ደግሞ ይደብራል ማለት ነው የምር አንዴ ካጠፋችሁ ጥፋታችሁን ለመሸፈን ሌላ ሁለተኛ ጥፋት መጠፋት አለበት ብዬ አላስብም ይሄ ልክ አይደለም ምንድን ነው መሆን ያለበት ለመጀመሪያውን ጥፋት በቃ ከተቀጣችሁም በዛ ጥፋታችሁ ተቀጡ በቃኝ ብላችሁ ጥፋታችሁ መናገር ነው ለዛ ሰው የጠፋ ነውን ጥፋት ከሌላ ወገን ከሚሰማው በፊት እኛ ራሳችን ይቅርታ እንዲ እንዲ እንዲ አድርገናል ስለዚህ ይቅርታ ብላችሁ ያን የበደላችሁትን ሰው ከእሱ ይቅርታ ትፈልጋለ ትጠብቃላችሁ ወይንም ያም ሰው ደግሞ እርግጠኛ ነኝ ይሄ ነገራችሁ ራሱ ይቅርታ እንድታደርጉ ይገፋፈዋል። ማለት በቃ አንድ ሰው እንግዲህ አጥፍቻ አለው ይቅርታ ካለ ሌላ ምን ነገር ይባላል? ይቅርታ ትሉት አላችሁ ማለት ነው። ግን በጣም ያናድደው ምንድን ነው እንዳልኳችሁ ጥፋት አጥፍቶ በተለይ መካድ። አንዳንድ ሰው የሆነ ጥፋት ያጠፋና ትክክለኛ ነገር እንደሆነ ልቡም እያወቀው፣ እናንተም እያወቃችሁ ግግም ብሎ በቃ የማይሸነፍ ሰው አለ። በቃ እኔ ልክ ነኝ ብሎ የሚያስበው ይሄ ደግሞ ሌላ በቃ ሌላ ሌላ ነገር ነው ማለት ነው። ስለዚህ ጥፋታችንን መናገር መናዘዝ አለብን። ከሌላ ሰው ከሰማ ያ ሰው በጣም ይናደዳል። በኋላ እንኳን እውነታውን ከሌላ ሰው ሰምታችሁ ስትጠየቁ አዎ ነው ብላችሁ ብታምኑ ራሱ ያ ሰው ምን ይላል? እኔ በራሴ ሰዓት ባልደርስበት እኮ እሱማ ዝም ሊለኝ ነበር ምናምን ብሎ ነው ሰው የሚያስበው። ስለዚህ ስተት ካሰራችሁ ለነገ ምናምን አትሉ። ያን ሰው የምታጡት ከሆነ ማለት ነው ሚስጥር በመደበቅ አብራችሁ አታደርጉት። ምክንያቱም እናንተ ባትናገሩ የሆነ ጎረቤት ወይ የሆነ ሰው ብቻ የሆነ ሰው ያ ሚስጥር ዞሮ ዞሮ ይወጣል በራሱ ሰዓት። ስለዚህ ያኔ መለያየታችሁ አይቀርም፣ ትለያዩ ከሆነ ስለዚህ ዛሬውኑ እውነቱን ተናገራችሁ፣ ይቅርታ መጠበቅ ያለባችሁ ጥፋታችን ትናገራላችሁ ይቅርታ እንዲሏችሁ ትለምናላችሁ ማለት ነው። እንደዛ ነው ሊሆን የሚገባው እንጂ ጥፋትን በጥፋት እየሸፈኑ ይሄ ደግሞ ሌላ ጥፋት ነው። ጭራሽ ያ ሰው ስህተታቸውን ብትነግሩት የቅርታ ይቅርታ ሌላቸው የሚችለው ሰው የነበረው ሰው። እናንተ ግን አንድ ጥፋት አጥፍታቸው ለአንዱ ጥፋት ደግሞ እሱን መሸፈኛ ሁለት ሶስት ጥፋት ስታጥፉ ያ ሰው ትግስት ራሱ ያልቀዋል። በነገራችን ላይ ሲበዛ ማርም ይመራል ይባላል አይደለ? የሰው የሆነ ይቅርታ አርጋቸው አርጋቸው በጣም ሲደጋገም ያ ሰውም ኖርማል እያደረገው ይመጣል። እናንተ ደግሞ እየሰለቻችሁ ትመጣላችሁ። ያ ማለት መጨረሻው አያምርም ማለት ነው። ስለዚህ አትዋሹ፣ አትዋሹ፣ በቃ አትዋሹ። ጥፋት ካጠፋችሁም በቃ ጥፋታችሁን ተናገሩ። እውነቱን ተናግራችሁ የሚመጣውን ከዛ ወገን የሚመጣውን ነገር በተስፋ መጠበቅ ነው እንጂ እናንተ ራሱ እውነት ሕይወታችሁ ራሱኮ ሰላም አይኖረውም። ለምሳሌ የሆነ ሚስጥር ደብቃችሁ ከሆነ ሰው ጋር ብትሆኑ፣ ከአሁን ከሆን አወቀ ከአሁን ከሁን ሰማች ምናምን እያላችሁ መሳቀቃችሁ አይቀርም። አሁን አብርሽ ነጺ ባትወጣ ራሱ ዝም ብላ እሩታን ነው የምነግርልህ ለእሩታ ነው ምናምን ምናምን። እርግጠኛ ነሷ ራሱ ብዙ ነገር ብለው ይመስለኛል፣ ስላልተስማሙ ነው ወደ እሩታ የመጣችሁ እንጂ፣ በዚህ ልክ ሕይወቱ መበጥበጥ የፈለገች አይመስለኝም። ነገር ግን ትሳቀቃላችሁ፣ ከአሁን ከሆን ነገረቻት ካሁን ካሁን ሁለቱ ተዋወቁ ምናምን እያለ ትጨነቃላችሁ። በቃ ላይፋችሁ ድብልቅልቅ ነው የሚመጣው። ስለዚህ የተፈጠረውን ነገር ቁጭ ብላችሁ መወያየት አለባችሁ፣ መናገር አለባችሁ። ምንም ነገር ስሩ፣ መዋሸት የለባችሁ። በቃ ትክክለኛውን ነገር ትናገራላችሁ። ያ ሰው ይቅርታ ያ ሰው ይቅርታ ካደረገላችሁ ይቅርታ ያደረግላቸዋል። ካላደረገላችሁ ደግሞ ቢያንስ ከጥፋተኝነት ስሜት ተወጣላችሁ ማለት ነው። ለማንኛውም ለነበረን ቆይታ አመሰግናለሁ። ሰላማችሁ ብዙ ይበል፣ በያላችሁበት ሁሉ ቻው። ደህና ነው